እውነት ሀና የእኔ ልጅ ናት! እንደዛ ሳሰቃያት ኑሮኝ፣ እንዴት ነው እናትሽ ነኝ የምላት? እሷስ እንዴት ብላ ነው ልጅሽ ነኝ የምትለኝ? እዚህ ቤት እግሯ ከረገጠ ጊዜ ጀምሮ ሕይወቷን አመሰቃቅያዋለሁ። የትኛውም ጤነኛ ሰው ሊያደርገው የማይችለውን ነገር ሁሉ ሀና ላይ አድርጌያለሁ። ከዚህ ሁሉ ነገር ማስታወስ አልችልም እያልኩኝ እድሜ ልኬ የለ ነው። ግን ደግሞ እሷስ እሷም እኮ ይሄኔ እስከ ማስታወስ እየጠበቀች ሆናል ምን ነው? አምላኪ ላላጣው ፈተና በ16 ዓመት ቁስ ልትፈትነኝ? እርግብ እርግቤ፣ ስራሽ ነው ስጥሽ፣ አንቺ ነሽ ለዚህ ሁሉ ይዳረክሽ። እርግብ አክስቴን ገደልሻት ያለችው ባዩሽንም? ወይስ ሌላ ሰው? ቆይ እንዴት ነው ልደርስበት የምችል? ቆይ ሙሉ ቤተሰቡ እርግብ ሲጠረጥር እኔ እንዴት ነው ማየት ያልቻልኩት? ወይ ምን ምን ሆነች ነው ድን ብላል? እኔ እኔ አይጥ እኮ የገባ መስለኝ ነው። የምን አይጥ የምን አይጥ? አለት ያው አይጥ አይጥ ነው። እዚህ ደግሞ አይጥ እዝራ ባያለ መቼም አንችን እየጠበቅኩ ነው አትለኝ። ብጠብቅሽ ምንችግራል የምርህን ነው። ሰላምታ አይቀድምም? እንዴት አደርክ? ሰላምታ እንደዚህ ነው ሰላምታ እንደዚህ ነው። እንዴት ነሽ ግን? እግዚአብሔር ይመስገን። አንተ ግን በሰላም ነው? ምነው ደጋግመች ደጋግመሽ ጠየቅሽ? ግራ አጋባኝ እኮ ትላንትና ሸኝኸኝ ዛሬ ደግሞ ጠበቅከኝ። ሰላምን አግኝቻት እኮ አባቷን ለማየት ማየት ሄዳለሽ ብላኝ ነው። ከዛ ሰላም እንደዛ ስትልህ ልጠብቀኝ መጣ አይደል? አዎ። ምን ነው ቆይ ለምን ትጠብቀኛለህ አለ። ምጠብቅሽ ምን ችግር አለ? ወይስ አባትሽ በከዘራቸው እንዳይመት የምፈራሽ? እየቀለድኩኝ አይደለም። ካስከፋሽ ይቅርታልልኝ። ከፍቶኛል እያልኩ አይደለም ሃና። ቀለል አድርጌው እንጂ ግራ አታጋቢኝ እንዴ። ምን ሆነሽ ነው? እሺ በቃ እዚህ አድሬ ነው። አዎ አሁን ግን ስለ እርግብ በደንብ እንድትነግረኝ ፈልጋለሁ። ስለ እርግብ ደግሞ ምን ደውላልህ እንደነበር ነግረኛል። እንደዛ አልኩ እንዴ። ቆይ ለምንድን ነው እስከ ዛሬ አልነገርከኝ? እንዴ ዝንገርህ እንዴት ልንገርህ ማለት ምን ማለት ነው? አንተ ሰማ ማለት ፋያውና እና ሰሙ ማለት ነው። ከዛ ከሆነ ደግሞ ለዛ አባት ካላችሁ ብዬ ፈሮ አንተ ያማል እንዴ? ምን ነው እንዴ? ሃናና አባቷ ከአንተ የሚበጡብኝ ይመስላል። ምን እያልክነው ነው? ጆሮ አንተ እኮ ለእኔ ስትል ስንት አደጋ ውስጥ ገብተሃል። እና ቢሆንስ፣ እንዴት ነው አንተ የወደድካትን ልጅ አሳልፍ የምሰጣት እኔ? ኩፈርች ነው ስንት ጊዜ ነው የምነግርህ፣ ከአንተ የሚወዳደርብኝ ማንም የለም። እሱንማ